በስምአብ አብ ወወልዶ መንፈስ ቅዱስ አህዱ አምላክ። የሉቃስ ወንጌል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከሰባ ሁለቱ አደታ አንዱ ቅዱስ ሉቃስ እንድጻፈው። ምዕራፍ አንድ በእኛ ዘንድ የተፈጸመውንና የታመነውን የሥራውን ዜና በሥርዓት ሊጽፉ የጀመሩ ብዙዎች ናቸው ከእኛ አስቀድሞ በይን ያዩትና የቃሉ አገልጋዮች የነበሩ እንዳስተላለፉልን የከበር ክቲዮፍሎስ ሆይ ከመጀመሪያው ተከትዬ ሁሉንም በየተራው እውነተኛውን ጽፍል ዘንድ መልካም ሆኖ ታየኝ፣ የተማርኸውን የነገሩን እውነት ጠንቅቀህ አውቅ ዘንድ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ወገን ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። በእግዚአብሔር ሥርዓትና በትእዛዙም ሁሉ ያለ ኖር የሚሄዱ ነበሩ። ልጅም አልነበራቸውም፣ ኤልሳቤጥ መካን ነበረችና፣ ሁለቱም አርጅተው ነበር፣ ዘመናቸውም አልፎ ነበር። እርሱም በእግዚአብሔር ፊት በተራው የክህነትን ሥራ በሚሠራበት ጊዜ ካይናት እንደሚያደርጉት የሚያጥንበት ጊዜ ደረሰ። ወደ እግዚአብሔር ቤተ መቅደስም ገባ። ዕጣን በሚያጥንበት ጊዜም ሕዝቡ በሙሉ በውጭ ጸልዩ ነበር። የእግዚአብሔር መልአክም በዕጣን መሠዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ራዕድም ወረደበት። መልአኩም እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ በእግዚአብሔር ፊት ተሰምቷልና፣ ሚስቴ ኤልሳቤጥም ትጸንሳለች፣ ወንድ ልጅም ትወልደልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ሐሴትም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። እርሱ በእግዚአብሔር ፊት ታላቅ ይሆናልና፣ የወይን ጠጅና የሚያሰክር መጠጥ ሁሉ አይጠጣም። ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ይመላበታል። ከእስራኤልም ልጆች ብዙዎች ወደ አምላካቸው ወደ እግዚአብሔር ይመልሳቸዋል። ብዙዎችን ወደ አምላካቸው ወደ እግዚአብሔር ይመልሳቸዋል። እርሱም የአባቶችን ልብ ወደ ልጆች የከሃድያንንም ሐሳብ ወደ ጻድቃን ዕውቀት ይመልስ ዘንድ ሕዝብንም ለእግዚአብሔር የተዘጋጀ ያደርግ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም የእግዚአብሔር መልአክ እንዲህ አለው፣ ይህ እንደሚሆን በምን አውቃለሁ? እነሆ እኔ የሚስቴም ዘመኗ አልፏል። መልአኩም መልሶ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህንም ነግርህና በስረ ዘንድ ወደ አንተ ተልኬያለሁ። አሁንም በጊዜው የሚሆነውንና የሚፈጸመውን ነገሬን አላመንከኝምና ይህ እስኪሆን ድረስ ዲዳ ትሆናለህ፣ መናገርም ይሳንሃል። ሕዝቡ ግን ዘካርያስን ይጠብቁት ነበር፤ በቤተ መቅደስ ውስጥ ዘግይቶ ነበርና እጅግ ተደነቁ። ወደ እነርሱ ወደ ውጭ በወጣ ጊዜም እነርሱን ማነጋገር ተሳነው። በቤተ መቅደስም የተገለጠለት እንዳለ አወቁ። እንዲሁም ዲዳ ሆኖ በእጁ እያመለከታቸው ኖረ። ከዚህም በኋላ የማገልገሉ ወራት በተፈጸመ ጊዜ ወደ ቤቱ ገባ። ከእነዚያም ቀኖች በኋላ ሚስቱ ኤልሳቤጥ ጸነሰች። ጽንሷንም ለአምስት ወር ሸሸገች፣ እንዲህ ስትል እግዚአብሔር በዚህ ወራት ከሰው ስድቤን ያደረግ ዘንድ በጎበኘኝ ጊዜ እንዲህ አደረገልኝ። በስድስተኛውም ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባለው ወደ አንዲት የገሊላ ከተማ ከዳዊት ወገን ለሚሆን ዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ተላከ። የዚያችም ድንግል ስሟ ማርያም ይባል ነበረ። መልአኩም ወደ እርሷ ገብቶ ደስ ያለሽ፣ ጸጋንም የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ካነጋገሩ የተነሳ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ይነግሳል፣ ለመንግሥቱም ፍጻሜ የለውም። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል? አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ያድረበሻል የልዑል ኃይልም ይጋርድሻል። ከአንቺ የሚወለደውም ቅዱስ ነው የልዑል እግዚአብሔር ልጅም ይባላል። እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥ እርሷ እንኳን በእርጅናዋ ወንድ ልጅን ጸንሳለች። መካን ትባል የነበረችው ከጸነሰች እነሆ ይህ ስድስተኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና ማርያምን መላኩን እነሆኝ እኚህ የእግዚአብሔር ባሪያው አለሁ እንደ ቃሉ ይሁንልኝ፣ አላቸው። ከዚህ በኋላም መላኩ ከእርሷ ዘንድ ሄደ። በዚያም ወራት ማርያም ፈጥና ተነሳች፣ ወደ ተራራማው ሀገር ወደ ይሁዳ ከተማም ደረሰች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ቃልም ጮሃ እንዲህ አለች ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድነኝ? እነሆ ሰላም ሳስተሰጭኝ ሰላም ታስተሰጭኝ ቃልሽን በሰማሁ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና፣ ከእግዚአብሔር ዘንድ የነገሩሽ ቃል እንደሚሆን የምታምኚ አንቺ ብፅዕት ነሽ። ማርያምም እንዲህ አለች። ሰውነቴ እግዚአብሔርን ታከብረዋለች፣ ልቡናዬም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያውን ትሕትና ተመልክቷልና ነሆ ከዛሬ ጀምሮ ትውልድ ሁሉ ብፅት ይሉኛል። ታላቅ ሥራን ሰርቶልኛልና ስሙም ቅዱስ ነው። ይቅርታውም ለሚፈሩት ለልጅ ልጅ ነው። በክንዱ ኃይልን አደረገ፣ በልባቸው ሐሳብ የሚታበዩትንም በተናቸው። ሃያላኑን ከዙፋናቸው አዋረዳቸው፣ ትሑታኑንም ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው ባለጠጎችንም ባዶ እጃቸውን ሰደዳቸው ብላቴናውን እስራኤልን ተቀበለው ይቅርታውንም አሰበ ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ እንደተናገረው ማርያምም ሦስት ወር ያህል በእርሷ ዘንድ ተቀመጠች ከዚህም በኋላም ወደ ቤቷ ተመለሰች የኤልሳቤጥም የመውለጃዋ ጊዜ ደረሰ ወንድ ልጅም ወለደች ዘመዶቿና ጎረቤቶቿም እግዚአብሔር ቸርነቱን እንዳበዛላት በሰሙ ጊዜ ከእርሷ ጋር ደስ አላቸው። ከዚህም በኋላ በስምንተኛው ቀን ሕፃኑን ሊገዝሩት መጡ። በአባቱም ስም ዘካርያስ ብለው ጠሩት። እናቱ ግን መልሳ አይሆንም፣ ዮሐንስ ይባል እንጂ አለች። እነርሱም ከዘመዶችሽ ስሙ እንደዚህ የሚባል የለም አሏት። አባቷ አባቱንም ጠቅሰው ማሊሉት ትወዳለህ አሉት። ብራናም ለመነና ስሙ ዮሐንስ ይባል ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አፉ ተከፈተ፣ አንደበቱም ተናገረ፣ እግዚአብሔርንም አመሰገነ። በዚያም አገር ሰው ሁሉ ላይ ፍርሃት ሆነ። ይህም ነገር ሁሉ በይሁዳ በተራራማው ሀገር ሁሉ ተወራ። የሰሙትም ሁሉ እንግዲህ ይህ ሕፃን ምን ይሆን እያሉ በልባቸው አኖሩት፣ የእግዚአብሔር እጅ በእርሱ ላይ ነበረችና። በአባቱ በዘካርያስም መንፈስ ቅዱስ ሞላበት፣ እንዲህም ብሎ ትንቢት ተናገረ። ይቅር ያለን ለወገኖቹም ድህነትን ያደረገ የእስራኤል አምላክ እግዚአብሔር ይመስገን። ከባሪያው ከዳዊት ቤት የምንድንበትን ቀንድ አስነሳልን። ከጥንት ጀምሮ በነበሩ በቅዱሳን በነቢያቱ አፍ እንደተናገረ ከጠላቶቻችን እጅ ከሚጠሉንም ሁሉ እጅ ያድነን ዘንድ ቸርነቱን ከአባቶቻችን ጋር ያደርግ ዘንድ ቅዱስ ኪዳኑንም ያስብ ዘንድ ለአባታችን ለአብርሃም የማለውን መሐላ ያስብ ዘንድ ከጠላቶቻችን እጅ ድነን ያለ ፍርሃት በቅድስናና በጽድቅ በፊቱ በዘመናችን ሁሉ እንድናመልከው ይሰጠን ዘንድ። አንተም ሕፃን የልዑል ነቢይ ትባላለህ፣ መንገዱን ትጠርግ ዘንድ በፊቱ ትሄዳለህና ኃጢአታቸው ይሰረይላቸው ዘንድ መድኃኒታቸውን እንዲያውቁ ለአሕዛብ ትሰጣቸው ዘንድ ካርያም በጎበኘን በአምላካችን በይቅርታውና በቸርነቱ በጨለማና በሞት ጥላ ለነበሩት ብርሃኑን ያሳያቸው ዘንድ እግሮቻችንንም ወደ ሰላም ጎዳና ያቀና ዘንድ መጣ። ሕፃኑም ማደገ በመንፈስ ቅዱስም ጸና፣ ለእስራኤልም እስከታየበት ቀን ድረስ በምድረ በዳ ኖረ። የሉቃስ ወንጌል ምዕራፍ ሁለት በዚያም ወራት እንዲህ ሆነ፣ ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። ቄሬኔዎስ ለሶርያ መስፍን በነበረ ጊዜ ይህ የመጀመሪያ ቆጠራ ሆነ። ሰው ሁሉ ሊቆጠር ወደየከተማው ሄደ። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ቤተልሔም ወደምትባለው ወደ ዳዊት ከተማ ወጣ። እርሱም ከዳዊት አገርና ከዘመዶቹ ወገን ነበርና፣ ጸንሳ ሳለች ከጮኛው ከማርያም ጋር ይቆጠር ዘንድ ሄደ። በዚያ ሳሉም የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች፣ አውራጣቱንም አሰረችው፣ በጨርቅም ጠቀለለችው፣ በበረትም አስተኛችው፣ በማደሪያቸው ቦታ አልነበራቸውምና። በዚያ ሀገር እረኞች ነበሩ። ሌሊቱንም ተግተው መንጋቸውን ይጠብቁ ነበር። እነሆም የእግዚአብሔር መልአክ በአጠገባቸው ቆመ፣ የእግዚአብሔርን ብርሃን በዙሪያቸው አበራ። ታላቅ ፍርሃትንም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምሥራችን እነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድህን ተወልዶላቸዋል፣ ይኸውም ብሩጌታ ክርስቶስ ነው። ለእናንተም ምልክቱ እንዲህ ነው ሕፃን፣ አውራ ጣቱን ታስሮ በጨርቅም ተጠቅልሎ በበረት ውስጥ ተኝቶ ታገኛላችሁ። ድንገትም ከዚያ መላክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ መጡ። ክብር ለእግዚአብሔር በሰማያት ሰላምን በምድር ለሰው ልጅም በጎ ፈቃድ ሆነ ይሉ ነበር። ከዚህም በኋላ መላእክት ከእነርሱ ዘንድ ወደ ሰማይ ባረጉ ጊዜ እነዚያ አረኞች ሰዎች እርስ በርሳቸው እስከ ቤተልሔም እንሂድ እግዚአብሔርም የገለጠለንን ይህን ነገር እናወቅ አሉ። ፈጥነውም ሄዱ ማርያምንና ዮሴፍን አገኟቸው፣ ሕፃኑም በበረት ውስጥ ተኝቶ አገኙት። ባዩም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አውቀው አወሩ። የሰሙትም ሁሉ እረኞች የነገሯቸውን አደነቁ። ማርያም ግን ይህን ሁሉ ትጠብቀው በልቧን ታኖረው ነበር። እረኞችም እንደነገሯቸው ባዩትና በሰሙት ሁሉ እግዚአብሔርን እያከበሩና እያመሰገኑ ተመለሱ። ስምንት ቀን በተፈጸመ ጊዜም ሕፃኑን ሊገዝሩት ወሰዱት። በማኅፀኗ ሳ ተጸንሰው መልአኩ እንዳወጣለትም ስሙን ኢየሱስ አሉት። የመንጻታቸውን ወራት በተፈጸመ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ወደ ኢየሩሳሌም ወሰዱት። በኩር ሆኖ የሚወለድ ወንድ ልጅ ሁሉ ለእግዚአብሔር የተቀደሰ ይባላል ተብሎ በእግዚአብሔር ሕግ እንደተጻፈ በእግዚአብሔርም ሕግ እንደታዘዘ ሁለት ዋኖስ ወይም ሁለት የርግብ ግልገሎች ስለ እርሱ መስዋዕት አድርገው ያቀርቡለት ዘንድ። በኢየሩሳሌም ስሙ ስምዖን የሚባል አንድ ሰው ነበር። እርሱም ጻድቅና ደግ ሰው ነበር። እርሱም የእስራኤልን ደስታቸውን ያይ ዘንድ ተስፋ ያደርግ ነበር። መንፈስ ቅዱስም ያደረበት ነበር። የእግዚአብሔርን መሲህ ሳያይ እንደማይሞት መንፈስ ቅዱስ ገልጦለት ነበር። መንፈስም ወደ ቤተ መቅደስ ወሰደው። ዘመዶቹም በሕግ የተጻፈውን ያደርጉለት ዘንድ ሕፃኑን ጌታችን ኢየሱስን ወደ ቤተ መቅደስ ባገቡት ጊዜ እርሱ ደግሞ ተቀብሎ በክንዱ ታቀፈው፣ እግዚአብሔርንም አመሰገነው። እንዲህም አለ፦ አቤቱ እንዳዘዝክ ዛሬ ባርያህን በሰላም ታሰናብተዋለህ። ዓይኖቼ የትርግናህን አይተዋልና በወገንህ ሁሉ ፊት ያዘጋጀኸውን ለአሕዛብ ብርሃንን ለወገንህ ለእስራኤልም ክብርን ትገልጥ ዘንድ ዮሴፍና እናቱ ግን በእርሱ ላይ ስለሚናገረው ያደንቁ ነበር። ስምዖንም ባረካቸው፣ እናቱን ማርያምንም እንዲህ አላት፦ እነሆ ይህ ሕፃን ከእስራኤል መካከል ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ይሆን ዘንድ እየተሰየመ ነው። በአንቺ ግን በልብሽ ፍላጻ ይገባል፣ የብዙዎቹን ሐሳብ ይገልጥ ዘንድ። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል ነቢይት ነበረች። አርጅታም ነበር። ከድንግልናዋም በኋላ ከባል ጋር ሰባት ዓመት ኖረች። ሰማንያ አራት ዓመትም መበለት ሆና ቀረች በጾምና በጸሎትም እያገለገለች ቀንም ሆነ ሌሊት ከቤተ መቅደስ አትወጣም ነበር። ያን ጊዜም ተነስታ እግዚአብሔርን አመሰገነች፣ የኢየሩሳሌምንም ድህነት ተስፋ ለሚያደርጉት ሁሉ ስለ እርሱ ተናገረች። በእግዚአብሔርም ሕግ የተጻፈውን ሁሉ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ሕፃኑም አደገ፣ በመንፈስም ጠነከረ፣ ጥበብንም የተሞላ ነበር። የእግዚአብሔርም ጸጋ በእርሱ ላይ ነበረች። ዘመዶቹም በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። ዐሥራ ሁለት ዓመትም በሞላው ጊዜ እንዳስለመዱ ወደ ኢየሩሳሌም ለበዓል ወጡ። ሥራቸውንም ጨርሰው ተመለሱ። ሕፃኑ ጌታችን ኢየሱስ ግን በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። በመንገድም ከሰዎች ጋር ያለ መስሏቸው ነበር። የአንድ ቀን መንገድንም ከሄዱ በኋላ ዕለቱን ከዘመዶቹ ከሚያውቁትም ዘንድ ፈለጉት። ባላገኙትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከዚህም በኋላ በሦስተኛው ቀን በቤተ መቅደስ በሊቃውንት መካከል ተቀምጦ ሲሰማቸውና ሲጠይቃቸው አገኙት። የሰሙትም ሁሉ አስተዋይነቱንና አመላለሱን ያደንቁ ነበር። ባዩትም ጊዜ ደነገጡ። እናቱም ልጄ፣ ለምን እንዲህ ያደረግከን? እነሆ አባትህም እኔም ስንፈልግ ደከምን አለችው። እርሱም ለምን ትፈልጉኛላችሁ? በአባቴ ቤት ልኖር እንደሚገባኝ አላወቃችሁምን አላቸው። እነርሱ ግን የነገራቸውን ቃል አላስተዋሉም። ከእነርሱም ጋር ሂዶ ወደ ናዝሬት ተወረደ፣ ይታዘዝላቸውም ነበር። እናቱ ግን ይህን ሁሉ ነገር ተጠብቀው በልቧን ታኖረው ነበር። ጌታችን ኢየሱስም በእግዚአብሔር ዘንድ በሰውም ዘንድ በጥበብና በአካል በሞገስም አደገም። የሉቃስ ወንጌል ምዕራፍ 3 ጢባሪዎስ ቄሳር በነገሰ በአስራ አምስተኛው ዓመት ጴንጤናዊው ጲላጦስ የይሁዳ ገዢ ሆኖ ሳለ፣ ሄሮድስም በገሊላ የአራተኛው ክፍል ገዢ ሳለ፣ ወንድሙ ፊልጶስም የኢጡርያስና የጥራቆዲኖ የጥራኮኒዶስ አራተኛ ክፍል ገዢ፣ ሊሳኔዎስም የሳብላኒስ አራተኛ ክፍል ገዢ ሆነው ሳሉ ሃናና ቀያፋም ሊቃነ ካይናት በነበሩበት ወራት የእግዚአብሔር ቃል በምድረ በዳ ወደ ዘካርያስ ልጅ ወደ ዮሐንስ መጣ። ስለ ኃጢአት ስርየት ለንስሐ የሚያበቃ ጥምቀትን እየሰበከ በዮርዳኖስ አውራጃ ዞረ። በምድረ በዳ የሚጮ የአዋጅ ነጋሪ ድምፅ በነቢዩ በኢሳይያስ መጽሐፍ ቃል እንደተጻፈ እንዲህ ሲል የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ። ጎድጓዳው ሁሉ ይምላ፣ ተራራውም ኮረብታውም ሁሉ ዝቅ ይበል፣ ሰንከል ካለውም ይቅና ጥርጊያ ይሁን፣ ወጣ ገባው መንገድም ይስተካከል። ሰውም ሁሉ የእግዚአብሔርን ትርግና ይ ዮሐንስም ሊያጠምቃቸው የመጡትን ሰዎች እንዲህ አላቸው፣ እናንት የፉኝት ልጆች ከሚመጣው መቅሰፍት ታመልጡ ዘንድ ማን ነገራችሁ? እንግዲህ ለንስሐ የሚያበቃችሁን ሥራ ስሩ። አብርሃም አባታችን አለን በማለት የምታመልጡ አይምሰላችሁ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆችን ማስነሳት እንደሚችል እነግራችኋለሁ። እንሆ ምሳር በዛፎች ላይ ተቃጥቷል። መልካም ፍሬ የማያፈራውንም ዛፍ ሁሉ ይቆርጡታል ወደ እሳትም ይጥሉታል። ሕዝቡም እንግዲህ ምን እናድርግ ብለው ጠየቁት። እርሱም መልሶ እንዲህ አላቸው፣ ሁለት ልብስ ያለው አንዱን ለሌላው ይስጥ፣ ምግብ ያለውም እንዲሁ ያድርግ። ቀራጮችም ሊያጠምቃቸው መጡና መምህር ሆይ መምህር ምን እናድርግ ብለው ጠየቁት። እርሱም ከታዘዛችሁ ታትረፋችሁ አትውሰዱ አላቸው። ጭፍሮችም መጥተው እኛሳ ምን እናድርግ አሉት። በደሞወዛችሁ ኑሩ እንጂ በማንም ግፍ አትስሩ፣ ማንንም አትቀሙ፣ አትበድሉም አላቸው። ሕዝቡም ሁሉ በልባቸው አሰቡ ዮሐንስም ክርስቶስ እንደሆነ መሰላቸው። ዮሐንስም መልሶ ሁሉንም እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ፣ ግን የሚበልጠኝ የጫማውን ማሰሪያ እንኳ ልፈታለት የማይገባኝ ይመጣል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹ በእጁ ነው፣ የአውድማውንም እህል ያጠራል፣ ስንዴውንም በጎተራው ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። ሕዝቡንም ይገሰጻቸውና በሌላም በብዙ ነገር የምሥራች ይነግራቸው ነበር። ዮሐንስም የአራተኛው ክፍል ገዢ ሄሮድስን የወንድሙን የፊልጶስን ሚስት ሄሮዲያዳን ስለማግባቱና ሄሮድስ ያደርገው ስለነበረው ክፉ ነገር ሁሉ ይገሥጸው ነበር። ደግሞም ከዚህ ሁሉ በላይ ጨምሮ ዮሐንስን ተቀየመውና በግዞት ቤት አስገባው። ሕዝቡም ሁሉ ከተጠመቁ በኋላ ጌታችን ኢየሱስም ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም የርግብ መልክ ባለው አካል አምሳል በእርሱ ላይ ወረደ። ከሰማይም የምወድህ በአንተም ደስ የሚለኝ ልጄ አንተ ነህ የሚል ቃል መጣ። የጌታችን ኢየሱስም እድሜው ሠላሳ ዓመት ያህል ነበር። የዮሴፍ ልጅም የሚመስላቸው ነበር። የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሜልኪ ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማታቴዩ ልጅ፣ የአሞጽ ልጅ፣ የናሆም ልጅ፣ የኤስሎም ልጅ፣ የናጌ ልጅ፣ የማአት ልጅ፣ የማታቴዩ ልጅ፣ የሴሜይ ልጅ፣ የዮሴፍ ልጅ፣ የዮዳ ልጅ፣ የዮናን ልጅ የሬስ ልጅ የዘሩባቤል ልጅ የሰላትያን ልጅ የኔሪ ልጅ የሜልኪ ልጅ የሃዲ ልጅ የዮሳ ልጅ የቆሳም ልጅ የኤልሞዳም ልጅ የኤር ልጅ የዮሴ ልጅ የአላዛር ልጅ የዮራም ልጅ የማጣት ልጅ የሌዊ ልጅ የስምኦን ልጅ የይሁዳ ልጅ የዮሴፍ ልጅ የዮናን ልጅ የኤልያቂም ልጅ የሜልያ ልጅ የማይናን ልጅ የማጣት ልጅ የናታን ልጅ የዳዊት ልጅ የእሴይ ልጅ የኢዮቤድ ልጅ የቦኤዝ ልጅ የሰልሞን ልጅ የናሶን ልጅ የአሚናዳብ ልጅ የአራም ልጅ የኦርኔ ልጅ የኤስሮም ልጅ የፋሬስ ልጅ የይሁዳ ልጅ የያይቆብ ልጅ የይስሐቅ ልጅ የአብርሃም ልጅ የታራ ልጅ የናኮር ልጅ የሴሩህ ልጅ የራግብ ልጅ የፋሌቅ ልጅ የኤቦር ልጅ የሳላ ልጅ የቃይናን ልጅ የአርፋክስድ ልጅ የሴም ልጅ የኖህ ልጅ የላሜህ ልጅ የማቱሳላ ልጅ የሄኖክ ልጅ የያሪድ ልጅ የመላልኤል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ። የሉቃስ ወንጌል ምዕራፍ አራት ጌታችን ኢየሱስም መንፈስ ቅዱስን ተመልቶ ከዮርዳኖስ ተመለሰ። መንፈስም ወደ ምድረ በዳ ወሰደው። አርባ መዓልትና አርባ ሌሊት ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። እነዚያም ቀኖች ከተፈጸሙ በኋላ ተራበ። ዲያብሎስም አንተ የእግዚአብሔር ልጅ ከሆንህስ ይህ ድንጋይ እንጀራ ይሆን በል አለው። ጌታችን ኢየሱስም መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ነው እንጂ በእንጀራ ብቻ አይደለም የሚል ተጽፏል አለው። ዲያብሎስም ወደ ረጅም ተራራ ወጣው፣ የዓለምን መንግሥታትም ሁሉ በቅጽበት አሳየው። ዲያብሎስም እንዲህ አለው ይህን ሁሉ ግዛት፣ ይህንም ክብር ለአንተ እሰጥሃለሁ፣ ለእኔ ተሰጥቷልና፣ ለወደድሁትም እሰጠዋለሁና ስለዚህ አንተ በፊቴ ብትሰግድልኝ ይህ ሁሉ ለአንተ ይሆንልህ። ጌታችን ኢየሱስን መልሶ ሰይጣን ከኋላዬ ሂድ፣ በእግዚአብሔር ለአምላክህ ልትሰግድ እርሱንም ብቻ ልታመልክ ተጽፏል አለው። ወደ ኢየሩሳሌምም ወስዶ በቤተ መቅደሱ የማዕዘን ጫፍ ላይ አቆመው። እንዲህም አለው የእግዚአብሔር ልጅ ከሆንክስ አንተ ራስህ ወደታች መር ብለህ ውረድ፣ በመንገድህ ይጠብቁ ዘንድ መላእክትን ስለ አንተ ያዘዛቸዋል እግርህም በድንጋይ እንዳትሰነካከል በእጃቸው ያነሷል ተብሎ ተጽፏልና። ጌታችን ኢየሱስን መልሶ ፈጣሪህ እግዚአብሔርን አትፈታተነው ተብሏል አለው። ዲያብሎስም በዚህ ሁሉ እርሱን መፈታተኑን ከፈጸመ በኋላ እስከ ጊዜው ከእርሱ ተለየ። ጌታችን ኢየሱስን በመንፈስ ቅዱስ ኃይል ተመልሶ ወደ ገሊላ ሄደ። ዝናውም በሀገሩ ሁሉ ተሰማ። በየምኩራባቸውም ሁሉ ያስተምራቸው ነበር። ትምህርቱን የሚያደንቁ ነበር፣ ሁሉም ያመሰግኑት ነበር። ወዳደገበት ወደ ናዝሬትም ሄደ። በሰንበት ቀንም እንዳስለመደ ወደ ምኵራብ ገባ፣ ሊያነብም ተነሳ። የነቢዩን ኢሳይያስንም መጽሐፍ ሰጡት። መጽሐፉንም በገለጠ ጊዜ እንዲህ የሚል የተጻፈበትን ስፍራ አገኘ። የእግዚአብሔር መንፈስ በላዬ ነው፣ ስለዚህ ቀብቶ ለድሆች የምሥራችን ነግራቸው ዘንድ ለተማረኩትም ነጻነትን ሰብክላቸው ዘንድ ያዘኑትንም ደስ አሰኛቸው ዘንድ እውሮችም ያዩ ዘንድ የተገፉትንም አድናቸው ዘንድ የታሰሩትንም እፈታቸው ዘንድ የቆሰሉትንም እፈውሳቸው ዘንድ የተመረጠችውንም የእግዚአብሔርን ዓመት ሰብክ ዘንድ ላከኝ። መጽሐፉንም አጥፎ ለተላላኪው ሰጠውና ተቀመጠ። በምኵራብም የነበሩት ሁሉ ዓይናቸውን አትኩረው ተመለከቱት። እርሱም የዚህ የመጽሐፍ ነገር ዛሬ በጆሯችሁ ደረሰ ተፈጸመም የሚላቸው ጀመር። ሁሉም የንግግሩን መከናወን መሰከሩለት፣ የአንደበቱን ቅልጥፍና እያደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። እርሱም በውኑ ባለመድኃኒት ራስህን አድን፣ በቅፍርናሆም የሚያደረግከውንና የሰማነውን ሁሉ በዚህም በሀገር ደግሞ አድርግ ብላችሁ ይችን ምሳሌ ተመስሉብኛ አላችሁ አላቸው። እንዲህም አላቸው፣ እውነት እላችኋለሁ፣ ነቢይ በሀገሩ አይከብርም። እውነት እላችኋለሁ፣ በነቢዩ በኤልያስ ዘመን በምድር ሁሉ ብርቱ ረሃብ እስኪሆን ድረስ ሰማይ ሦስት ዓመት ከስድስት ወር በተዘጋበት ጊዜ ብዙ መበለቶች በእስራኤል ውስጥ ነበሩ። ኤልያስ የሲዶና ክፍል በምትሆን በሰራጵታ ወደምትኖር ወደ አንዲት መበለት ሴት እንጂ ከእነዚህ ወደ አንዲቱ እንኳን አልተላከም። በነቢዩ በኤልሳ ዘመንም ብዙ ለምጻሞች በእስራኤል ውስጥ ነበሩ፤ ነገር ግን ከሶርያዊው ከንዕማን በቀር ከነዚያ አንድስ እንኳ አልነጻም። በምኵራብም የነበሩት ሁሉ ይህን ሰምተው ተቆጡ። ያን ጊዜም ተነስተው ከከተማ ወደ ውጭ አወጡት፤ ገፍተው የሚጥሉት ዘንድ ከተማቸው ተሰርታባት ወደነበረች ተራራ ጫፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። ወደ ገሊላ ከተማም ወደ ቅፍርናሆም ወረደ። በሰንበትም ያስተምራቸው ነበር። አነጋገሩን በትእዛዝ ነበር እና ትምህርቱን ያደንቁ ነበር። በምኵራብም ርኩስ መንፈስ የያዘው አንድ ሰው ነበር። በታላቅ ቃልም ጮሆ የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ያለ ጊዜያችን ልታጠፋን መጣህን? የእግዚአብሔር ቅዱስ ሆይ አንተ ማን እንደሆን ካውቀሃለሁ አለ። ጌታችን ኢየሱስም ዝም በልና ከእርሱ ውጣ ብሎ ገሰጸው። ጋኔኑም በምኵራቡ መካከል ጣለውና ከእርሱ ወጣ፤ ነገር ግን ምንም አልጎዳውም። ሁሉም ደነገጡ፣ እርስ በርሳቸውም ተነጋገሩ፣ እንዲህም አሉ ይህ ነገር ምንድን ነው? ክፉዎቹን አጋንንት በሥልጣንና በኃይል ያዘዛቸዋልና እነርሱም ይወጣሉና። ዝናውም በዙሪያው ባሉ መንደሮች ሁሉ ወጣ ተሰማም። ከምኵራቡም ወጥቶ ወደ ስምዖን ቤት ገባ። የስምዖን አማትም በብርቱ ንዳድ ታማ ነበርና ስለ እርሷ ነገሩት። በአጠገቧም ቁሞ ንዳዷን ገሰጸውና ተዋል። ወዲያውም ተነስታ አገለገለቻቸው። ፀሐይም በገባ ጊዜ ልዩ ልዩ ደዌ ያለባቸውን ድውያን ሁሉ አመጡለት። ከእነርሱም በእያንዳንዱ ላይ እጁን ጭኖ ፈወሳቸው። ብዙ አጋነንትም አንተ የእግዚአብሔር ልጅ ክርስቶስ ነህ እያሉና እየጮሁ ይወጡ ነበር። እርሱም ይገሥጻቸው ነበር፣ ክርስቶስም እንደሆነ ያውቁ ነበርና እንዲናገሩ አይፈቅድላቸውም ነበር። በነጋ ጊዜም ወጥቶ ወደ ምድረ በዳ ሄደ። ሕዝቡም እየፈለጉት ወደ እርሱ ሄዱ፣ አልፏቸው እንዳይሄድም አቆሙት። እርሱ ግን ስለዚህ ተልኬ አለሁና ለሌሎች ከተሞች ደግሞ ስለ እግዚአብሔር መንግስቱ ወንጌል እነግራቸው ዘንድ ይገባኛል አላቸው። በገሊላ ምኩራቦችም ይሰብክ ነበር። ምዕራፍ አምስት ይቀጥላል። ረድኤተ እግዚአብሔር አይለየን።